ከወንድ ደግሞ የሚጠሉትን በጣም የሚጠሉትን ነገር እኔ እናገራለሁ። ሴቶች የቀራለን አመትል ከሆነ ተጨብሩልኛላችሁ በሌላ ጊዜ እናስገባላቸዋል። ፍቅሬ የለበት ደረቅ ትእዛዝ ይጠላሉ። ይሄ በንቀት የተሞላ በዲስሪስፔክት የሚያደርግበት እህትና ሆራ ታሆረ ዝበይ ዝበይ ልፍያ የሚያበዛ ያገኛትን ሁሉ የሚያቅፍ ሰው እያለ እንዲህ የሚንጠለጠል እጁ ሲንጠለጠል እንትን ነው የሚነካው። በተለይ ካገባ በኋላ ልክ ይኑርህ። ምንህም ካልሆነ ሴት ጋር ጋቢና ጭነ መሽከርከር ትረስት ታጣላችሁ። በኋላ ማስተካከያ ነው የሚጠፋችሁ። ውጭ ሆና ስትደውል ለሊት ነው የምትደውል

ስለዚህ ራሳችንንም የሚሰሙንንም የሚያድን ነገር ነው የምናወራው። ማለት ምንድን ነው የምትነግረን ካላችሁ፣ ቃላችንም፣ ስራችንም፣ ፍቅራችንም፣ እምነታችንም፣ ንጽህናችንም ለሚያምኑ ሁሉ ምሳሌ መሆን አለበት። የሚያየን ብዙ ሰው አለ። የምንኖረው ኑሮ ብዙ ነው። የምንኖረው ኑሮ መዝሙር ብቻ አይደለም። የምንኖረው ኑሮ ስብከት ብቻ አይደለም። የምንኖረው ኑሮ ኑሮም ይባላል። ሴቶች ምን አይነት ወንድ ነው የሚፈልጉት የሚለውን የተወሰነ ነገር ነግሬያቸዋለሁ። የቀሩትን እንግዲህ ከወንድ ደግሞ የሚጠሉትን በጣም የሚጠሉትን ነገር እኔ እናገራለሁ። ሴቶች የቀራለን ምትሉ ከሆነ ትጨብሩልኛላችሁ። በሌላ ጊዜ እናስገባለን ይላቸዋል ፍቅር የሌለበት ደረቅ ትእዛዝ ይጠላሉ። ለሚያምኑት ምሳሌ ይሁን የተባለው ጢሞቴዎስ ጋር በፍቅርም ነው። ፍቅር አልባ ሰዎችን ይጠላሉ። ይሄ ዝም ብሎ ትእዛዝ ብቻ የሚሰጥ ወታደር ወታደር የሚጫወታለ ዝም ብሎ ብቻ ሰምተሻለሁ፣ አዝሸሻለ፣ ንግረሻለሁ የሚል ሰውዬን አንወደው፣ በጣም የሚያስጠላን ብለዋል። ስለዚህ ወንድሞች አስቡበት። ደረቅ ትእዛዝ የምትሰጡ ሰዎች አለዝበው ቃልህን ቀይረው፣ መስሪያ ቤት ሰራተኞችን ባዘዝክበት መንፈስና ቃል ወርድ ቶን ቤት ውስጥ አትምጣ። ፍቅር ይኑረው። ቆንጆ ይሁን። የተቀባ ነገር አውጣ ካንደበትህ። አለበለዛ በጣም ይደብረናል ብለዋል። ትህትና የጎደለው አነጋገር ብለዋል። ይሄ በንቀት የተሞላ ዲስሪስፔክት የሚያደርግ የሆነ ዲስካሬጅ የሚያደርግ ይህ ትህትና የጎደለው አነጋገር፣ ይህ መናቅ። በተለይ ተማረ ከሆነ ሀብታም ከሆነ ቤት ውስጥ እሷ የምትውል ከሆነ ገቢ የሚበልጥ ከሆነ አነጋገሩ በጣም የወረደ ትህትና የጎደለው አነጋገር የሚያነጋገር በጣም ያስጠላናል ብለዋል። በሚስት ተወዳጅና ተከባሪ እንድትሆን ተፈላጊ እንድትሆን በጣም ሞገስ ያለ ሰው መሆን የምትፈልግ ከሆነ ትህትና ይኑርህ። ትህትና ማለት የምታቅም ቢሆን በትህትና

ሁሉ ቢለሉ ሚስቶች፣ አንተ ደግሞ ኔ ለ ዝበይ በጣም ነው የሚያስጠላን፣ ብለዋል። ሌላው ጓጉ ልፍያ የሚያበዛ የስራ ባልደረቤ አይነች ምናምን እያለ ማርያ ምናምን እያለ የሚያወራ በጣም ነው የሚደብረን። ልፍያ ዝም ብሎ የሚላፈ ያገኛትን ሁሉ የሚያቅፍ ሰው እያለ እንዲህ የሚንጠለጠል እጁ ሲንጠለጠል እንትን ነው የሚነካው፣ እንደዚህ አይነት ሰውዬ በጣም ነው የሚያስጠላን። ይ ከሴቶች ጋር የማይሆን አቀራረብ የሚቀራረብ ሰውዬ ቀልድ በጣም የሚያበዛ በጣም አንተ ቀና ምዚ ሚቲ አለ በቃ እንደዚህ አይነት ወንድ አለ። እሱ ሰውዬ ያስጠላናል ብሎ በተለይ ካገባ በኋላ ልክ ይኑርህ። ፍሬንዶቼ ናቸው ክላስ ቤቶቼ ናቸው አብረን እኮ ምን ችግር የለውም ልስ ከሌሊቱ ስምንት ሰዓት ቻት የምታደረገው ሰውዬ አንተ ሰውዬ በጣም ነው የምታስጠላቸው። ግንኙነቶቻችሁን ልክ አበጁለት፣ ባውንደሪ ያበጁለት። እንዴ ፍቅር ጌታ ይጠላል እንዴ ለሉ አዎ ይሄንን ይጠለዋል። ሚስት ካገባ በኋላ ስርዓት መያዝ አለብ። በገዛጃችሁ ቤታችሁን አታውቁት ካገባችሁ በኋላ አደለም ጓደኛ እናትና አባት ይተዋል። እናትና አባት እንተው ብሎ ነው የሚጠብቀው መጽሐፍ ቅዱስ። የምዕመን ቤል የአገልጋዮች ትልቁ በሽታ አካሄድ አካሄድ በጣም በጣም ችግር አለ። ምርጥ ምርጥ ጸጋ ያላቸው አገልጋዮች በአካሄድ ምክንያት ይበላሉ። ምሮ አካሄድ፣ ፓስተር ቸሪ። አካሄድ ማለት አሁን ሚስት ካልሆነች ሴት ጋራ ከሌሊቱ ስድስት ሰዓት ራት መብላት። አካሄድ ማለት ምንህም ካልሆነች ሴት ጋራ ጋቢና ጭነ መሽከርከር። አካሄድ ማለት ባልየው በሌለበት ሴትዮዋ ቤት ውስጥ ሄደ ሶፋ ላይ ተዘብዝፎ መዋል። አካሄድ ማለት እንደሱ እንደሱ ከተቃራኒ ጾታ ጋር ካገባችሁ በኋላ አጓጉ ሊሆኑ ልፊያዎችን ከሴቶች ጋር የምታደርጉ ሰዎች ትረስት ታጣላችሁ። በኋላ ማስተካከያ ነው የሚጠፋችሁ። እንደኛ ቤታችሁ እየተረበሸ ነው የሚመጣውና ይህንን በጣም እንጠላዋለን ብለዋል። ድሮ እኮ እንደዚህ አልነበረም። የእኛ ጊዜ እኮ እንዲህ ታሪፍ እንደነበረ የእኛ ጊዜ ምንም የለም። ፐብሊክ ስልክ ነው ያለው። ሀያ ሳንቲም ከተ ትደውላለህ። ዘመን ቤተሰብ ምናምን ነው የሚያነሳው። ጎረቤት ነው የምትጠራው። ሰው ፊት እኔ ብዙ ጊዜ ጎረቤት ሚስቴ በፊት ጓደኛ ነበረች፣ ጊዜ ውጭ ሆና ስትደውል ሌሊት ነው የምትደውል እና ስጠራ ቤተሰብ ውስጥ ያሉ ሰዎች ሁሉ ተነስተው ይጠብቁኛል፣ ያዩኛል። ቆሜ እሺ፣ ሁሉም የጋራ ስልክ ያለፈ ነገር እንኳን አታወራም። እሺ፣ በቃ እሺ፣ ምንድነው? እሺ ትለኛለች። ገዛ አይ፣ እግዚአብሔር ይመስገን። እሺ። አሁን በዚህ የሚሰራ ወንጀል ብዙ ነው። በዚህ በጣም ብዙ ሰዎች ቺት እያደረገ ፔኒሲዮን ይዘ ዚፕን መክፈት አይጠበቅብም። በዚህ ብዙ ሰው ከፍቶ፣ ስለዚህ ጓደኞቻችሁን አስተካክሉ። ከሴቶች ጋር ያለ አግባብ በጣም የምትቀራረቡና ትዳር ከያዛችሁ በኋላ በጣም የምትሳፈጡ ሰዎች በጣም ስርዓት ማጣት። በዚህ ምክንያት ደግሞ ተናገረችኝ ብለህ አብጠ ምናምን ሶፋ ላይ ይተኛል። በጣም አለማፈሩ ደግሞ። በዚህ ምክንያት ተናዶ ብርጭቆም ይሰብራል። ቤት ውስጥ ተናዶ ቃብ ምናምን ሰብሩ። አንቺ ድሮ ምን ትጠረጠኛል? እናንተ ያልተጠረጠርክ ማን ይጠረጠር? አንተነ መጠርጠር ያለ በቁርስ መሳራት ከሆነ ሴትዮ ጋር እየተለጠፍክከዋል እንዴት ነው ማትጠረጠሩ? ሌላው ምን ብለዋል መሰላችሁ አሽሙር የሚናገሩ ወንድ እኔ አንቺን አልኩ። እንዲ ተረትም ያወራ ማለት ወንድሞች በጣም አስቡበት። ባልመሆን ከፈለግ ምናልባት ወንዶች ሆናችሁ ያላገባችሁ ወጣቶች ካላችሁ ሴቶቹ የሚፈልጉት ከሰላሳ ሳ ጋር የምትለጣጠፍ ሁሉ ሁሉንም ሰላም ስትል እዚህ ጋር ምትስም ሰውዬን አይፈልም። ይሸርፋል ሰላም ሲል ሽርፍ ነገር ያደርጋል። እንደዚህ አይነት ሰው ጥሩ አይደለም። እንደዚህ ሰላም እያለ ጆሮ የሚነክስ ሰው አለ። ምን ናት እንደ ጆሮ ማለት ምን ማለት እንደሆነ አታውቅም። በጣም ብዙ ነገር አለ። እዚህ ጋር ጆሮ እና ከንፈር ላይ ያለ ነገር ስለማታውቀው እኮ ነው። ማይነካ የሴት ፓርት አትንካ። ሁሉንም ይሸኝ ሰዋል። ቆይ ጠብቅ እ ያቺ ሸኝቶ ሲመጣች እቺ የሚሸኝ ሰው እያለ አንተ ቆር ያለ ሆነ እንዴ? ስነስርት አትይዝም አንተ ማን የተረበሸ ቅንድ የምታስተካክል ውጭ ሀገር ቢሆን እኮ ትታሰራለህ። ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ምንም ችግር የለም። ሁሉም ሰው ይነካካል። ወረፋ ላይ ይነካካል። ቶሞካ ሲነካካ ወንዱም ሲነካካ ቆመን እኔ በጣም ነው እኮ የሚያንዳንዳ ወረፋ እየጠበቀ ቡና ለማዘዝ ቆመ። ሁለት ሰው ከዚህ ጋር አለ፣ የሆነ ቦርጫም ሰውዬ ቲሸርቱ እዚህ ድረስ የሆነ እምብርቱ የሚታይ ሰውዬ ላበላብ ሆኖ ስድስት ሆኖ ይገባና ጭንቅላትን ረግጦ እንደዚህ በእጁ ሁለት ቡና ሶስት መካያቱ ብሎ ረጋግጦ ያዘ። እንጨፈላል ቆማል። ይነካል። ሰው ሰው ሲነካ ደግሞ ግድ የለውም በብብቱ ሁሉ ነው የሚነካ በተለይ ወንዶች ስለዚህ ባላተሆነም አንተን አይመርጡ እና በጣም ቋሚ የሆነ ደግሞ ፍቅር የሚገልጥ በቋሚነት ፍቅር ወረተኛ ያልሆነ ከሆኑ ሰዎች ጋር ሲውል የሆኑ ሰዎች ቋንቋ ይዞ የማይመጣ እቺ ለናገርና ለጨርስ ሰውየው አንድ ትምህርት ተማረ። ሂዱና ቤታችሁ ሚስቶቻችሁን አይ ላቭ ዩ እንደገባ አይ ላቭ ዩ በልና ሳሙ ተባለ። እና ደስ ብሎ ያቅ ይሁል ብሎ ማያቅ ሰው እኮ ከባድ ነው የሚያመጣው አደጋ፣ ቀስ ብሎ ነው እንዴ አንድ ጊዜ አይደረግም። ሄደ ከዛ ለከዳ ሲያንቋቋ በር ማን ነው ብላ በር ክፍት ሰልክ አይ ላቭ ዩ የኔ ቆንጆ ምንድን ነው አላት። ይኸው ዛሬ ቧንቧ ፈንድቶ እንዲሁ ሲሰቃየን አልኩት። እንደገና ልጆች ትምህርት ቤት ተጠርቼ ወላጅ አምጣ ተብሎ እንደዚህ እንትኑ ፈንድቷል። እንደገና አንተ አብደህ መጣ። ምክንያቱም በጤና አይደለም። ውድ አንተ አይላፊ ያልከው እኮ ዛሬ ቀኑን በሙሉ በቃ፣ አንተን ደግሞ በሽተኛ ሆነ መጣ። ማን የለከፈ አለች። አየህ፣ እንደዚህ ሰርፕራይዝ መሆን የለበት አይላፊሁ። በጣም አንዳንድ ሰው ብርቁ ነው። ምን አለበት ብትለኝ ብዬ አግብቼሻለሁ በቃ በጠን የሚጨርስ እኮ አለ ጉሩ በቃ ይሄ ይሄ ይሄ ሞቱ የሆነ ቆይ አይ ላቭ ዩ ወይ በጣም ነው የምወድሽ እኔ እነሱም ደሞ ይሄን አለ አይወዱትም እኮ አይ ላቭ ዩ ነው የሚወዱታ እወድሻለሁ እኔ ቆንጆ እኔን አይ ላቭ ዩ በጣም ነው የምወድሽ ማለት ቆይ ምን ትሆናለህ ድፍት አትል ድፍት ካልክ እኛ እንቀብርሃለን ችግር ይሄ የመጨረሻ ቃሉ አይ ላቭ ዩ ነው ብለን እንቀብረ ለመዱ ይሄንን በቃ ባልና ሚስት ናቸው አንድ አካል ናችሁ አንዳችሁ አንዳችሁ እንደሱ በሉ በተለይ ወንድሞች እህቶች እንኳን ይላሉ የፍቅር ችግር የለባቸውም እኮ ለዚህ ነው እኮ ውደዱ ምናምን አልተባሉም እኮ ታቃላ እነሱ ተገዙ ነው የተባሉት ችግራቸው መገዛት ያለው ባሎችን ስምና ውደዷ። የመውደድ ችግር አለበት ማለት። የመውደድ ችግር፣ የመገዛት ችግር የለበትም። አምባርቄበት ቁጭ ነው በቃ ሽሽ ምናምን ይላል። የመውደድ ችግር ስላለ ነው ውደድ የተባለ። ስለዚህ ውደዱ፣ አይ ላቭ ዩ በሉ። ምንም አቶ ያለመዳችሁ ካላችሁ ቀስ ብላችሁ ዛሬ መብራት አጥፉና በሉት። ከዛ ደግሞ ቀስ እያላችሁ ሊነጋ ሲል በሉት። ከዛ በፀሐይ ማለት ትጀምራላችሁ። ምን ችግር አለ? ሚስታችሁ ደውላችሁ እኔ ቆንጆ በጣም ነው የምወድሽ ቻው። እዚ ጋውና እኔ ጋ ደውል። ድርቅ አታርጉት። ቤታችሁ ድርቅ ይደነቅ ደና ረፈዳችሁ፣ ደና ዋሉ፣ ደናደሩ ይደብራል፣ ይደብራል። ልብሷን አድንቀው። ዋው ዛሬ እንድ ቆንጆ ነው የለበሽው፣ ቀሚሱ ሲያምር! ደሞ እንጀራ ጋግረሻል መሰለኝ፣ ፊቱ ደስ ይላል። የአንቺ እኮ እጅ ሲነካው የሆነ ነገር። በል እስቲ ጤፉ አለቀ ይፈጭ፣ አንዳች ነገር ይፍጭ። አልልብ ግን አጣፍጡት፣ ቤታችሁ መልአክ ምናምን መጥቶ የእናንተ ቤት አያጣፍጥም። ማድረግ የሚገባችሁን ነገር ቤታችሁ ላይ አድርጉ። ሴት እህቶቼ፣ ተጨማሪ ያሏችሁን ብዙ ነገር አለ፣ የሚቀጥለው ሳምንት ትጨምርላችኋለሁ።